ባዳሞ ያበደምኮ ትከሺ ማት ባዳሞ ያበደምኮ ትጠራ ጠራማት የበሎት ነዳጅና ወርቁ ስናገናኘው ምን ይወጣዋል? እንቁ ያ እንቁ ምንድን ምንድነው? ሙዝ ነው ቡና ነው አቮካዶ ነው ማንጎ ነው ቅመማ ቅመም ነው እንቁ ማለት ነው። ያን እንቁ እየሸጣችሁ ለዓለም ከራሳችሁ ተርፋችሁ ሌላው ከናንተ የሚማርበት ቦታ ይሆናል። ይሄን ደግሞ በእርግጠኛ ታሳኩታላችሁ። እኛም እንደ ግብርና ቢሮ ኮሚትመንት የወሰድን ነው። የጀመራችሁትን ጥረት አይተን ነው እሱ ነው ገፍቶን ያመጣ ነው። እንሻት እንዣት ትሽሎ ማለት እንዣት ያው ጊዜ ባባሪ ባባሮ ወቅት የለከ በረከብት ጄል ትጎላተ ነው በከርሙ ጄል ባላ ሁሉ ቤት ጄላ ታጄልም የጠቀለ ጄል ትከሸት ያዳ ታያ ታለ እህ ጠንካራ ታታው ያኒ ከአበባ በጣም የተለየ ማዛ ያለው የተለየ ሽታ ያለውን አበባ ፈልጋ ትሄዳለች ያን ቦታ ርቃለትለ ልክ እንደዛው ሌላው እናንተ ጋ እንደ ንቧ ፈልጓችሁ የሚመጣ ትሆናላችሁ ማለት ነው። ተናግራችሁ የምታሰሙ የምትሰሙ ትሆናላችሁ። ሌላው ከእናንተ ይማራል ማለት። ስለዚህ እኛም የምንማርበት ሌሎች ክሎቹ መጥተው የሚማሩበት ቦታ ይሆናል። በእርግጠኝነት ግብርና ቢሮ እናንተ የምትፈልጓቸውን ግባቶች እንክብካቤ አንሰራም፣ ሌላ ሰገራ አንሰራም። ግባት ነው የምናቀርበው እኛ ግብርና ግብርና የሚመስል የግብርና ጎዳና የምንፈጥረው። እንዳለችው ያ ብንኖርም ብንሞትም ያው እንሞታለን፣ አንድ ቀን እንሞታለን። ግን መልካም ስራ ሰርቶ የመሞት ትልቅ ያህል ነገር ትልቅ ነገር የለም፣ ትልቅ ነገር የለም። ታሪክ ነው ማለት ነው። ድህነትን አሸንፎ ድህነትን የሚያሸንፍ ነገር ተክሎ መሄድ፣ እንደሱ ትልቅ ነገር ስላለ የለም። በተለይ ወጣቶች አመራሮች የተለየ ላፊነት አለባቸው። ሽማግሌዎች በመምከር መንገድ በማሳየት ትልቅ ነገር አለባችሁና ይሄን አደራችሁ። በእርግጠኝነት ትወጡታላችሁ ብዬ ያስባለሁ። እንግዲህ፣ አላህ ያግዘን አላህ ያግዛችሁ በርቱ። ባጠረ ጊዜ መቶ ያው ዝርዝር ነገሩ። ስለዚህ ያ መነሳሳት አሁን ወደዚህ የግብርና ጎዳና ብለን ወደዚህ ሲመጣ ትልቅ እንትን ይፈጠራል። ተነሳሳትን አይፈጠረውም። አልተዋችሁን፣ እዛ ጋር ሰርታችሁ እኛን ለምን ተውል እያለ ነበረ። አይ አልተዋችሁንም ማለት ነው የሚል ሀሳብ ነው እና የሰጡ እናንተ የሰጣችሁን አሳይመንት የቀበሌ አመራሮች ይዘን፣ ይው ማህበረሰቡ ይዘን የተሻለ ደረጃ ማድረስ ለማድረስ እንሰራለን። ይሄ ትልቅ ኃላፊነት ነው። እነሙስታ እዛ ጋር ተሰራ ነው አሳይመንት በላይ ይሄ አሳይመንት ከባድ ነው። አንድ ደረጃ ካአርሶ አደሩ ከፍ ይላል ማለት ነው። የግብርና ጎዳና ሲሆን እዛ ጋር የአሁኑ ሁሉ አለ

መቶ በሰራ ቁጥሩ ነው እየተረገምት ትኖራለህ። እና ይሄንን እድል መጠቀም የኛ የውዴታ ግዴታ ነው። ይሄንን ካልተጠቀምን ምንም ልንጠቀም ስለማንችል የሰጣችሁን አማራ ተቀብለን መሬት ላይ ወርደን እናሳያችኋለን የሚል ሀሳብ ለመስጠት ነው። ኮሚኒኬት ካደረግን በኋላ ዛፎችን የመቁረጥ ስራዎችን ሰርተናል። እነዚህን ዛፎች ጠራገን አንስተን ጉቶውን የመንቀልና ቦታውን የማረስ የማስተካከል ጉድጓድ የመቆፈሩ ይችላል። ከዚህ ሰዓት ጀምሮ ይሄው ነው። ይሄ ቀበሌ ደጋፊ አመራሮች እና